የልጅ እያሱ የህይወት ዘመን ታሪክ አስተዳደግና የአያታቸውን ዙፋን ስለመወረስ ልጅ እያሱ ከአባታቸው ከወሎ ገዢ ከንጉሥ ሚካኤልና የዳግማዊ አፄ ምኒልክ ልጅ ከሆኑት ከእናቱ ከወይዘሮ ሸዋረጋ ምኒልክ በወሎ ጠቅላይ ግዛት ተወለዱ። ልጅ እያሱ የተወለዱበት ቀን በትክክል ባይታወቅም ጥር 28 ቀን 1887 ዓመተ ምህረት እንደሆነ ይገመታል። ዳግማዊ አፄ ምኒልክ በህመም እየተዳከሙ በመጡበት ሰዓት ከእርሳቸው የተወለደ ወንድ ልጅ ባለመኖሩና የዙፋን ውርስ ለሴት ልጅ ማስተላለፍ በነበረው ባለአባታዊ ስርዓት የተለመደ ባለመሆኑ ዙፋናቸውን ማን እንደሚወርሰው ለመወሰን ተቸግረው ነበር። በመጨረሻም ዳግማዊ አፄ ምኒልክ ህመማቸው ጸንቶ ወደ ደብረ ሊባኖስ ለመሄድ በተዘጋጁበት ወቅት ልጅ እያሱ አልጋ ወራሻቸው መሆናቸውን ለሚኒስትሮቻቸው አስታወቋቸው። ልጅ እያሱም በሞግዚታቸው በራስ ተሰማ ናደውና በቤተ በቤተክርስቲያን ሊቃውንት ምክር አማካይነት ዕድሜያቸው በሰል በሰልስኪልና ከባለቤታቸው ጋር ያለው ጋብቻ በቤተክርስቲያን ስርዓት መሰረት እስኪፈጸም ድረስ ንግስናቸው ላልተወሰነ ጊዜ እንዲተላለፍ ተወሰነ። ይሁን እንጂ ልጅ እያሱ ንግስናቸው እንዲተላለፍ የተወሰነባቸውን ውሳኔ ችላ በማለት በራሳቸው መንገድ መጓዛቸው፣ የሚያሳዩት ያልተረጋጋ ባህሪ እና ወደ እስልምናውም ሃይማኖት ያደላሉ ተብለው ይወቀሱ ስለነበረ በመኳንንቱና በመሳፍንቱ ዘንድ ተግባራቸው ሁሉ አልተወደደላቸውም ነበር። ዳግማዊ አፄ ምኒልክ በታመሙባቸው የመጀመሪያዎቹ ዓመታትም የቴጌ ጣይቱ ስልጣን እያደገ በመምጣቱ የሸዋንና የትግራይን ንጉሳዊ ቤተሰብ ለማስተሳሰር ይረዳል በሚል እምነት ከቴጌ ጣይቱ ጋር ዝምድና የነበራትን የራስ መንገሻ ዮሐንስ የሰባት አመት ህፃን ልጅ የሆነችውን ሮማን ወርቅ መንገሻን ልጅ ኢያሱ እንዲያገቡ ተደርጎ ነበር ነገር ግን ጋብቻው ብዙም ሊዘልቅ አልቻለም። እቴጌ ጣይቱ ግን የራሳቸውን የፖለቲካ መስመር ለማስተካከል ያመቻቸው ዘንድ ለሚኒሊክ አልጋወራሽነት ያጩት ልጅ እያሱን ሳይሆን የዳግማዊ አፄ ሚኒሊክን ልጅ ዘውዲቱን ነበር። በሸዋ መኳንቶችና መሳፍንቶች ዘንድ በቴጌ ጣይቱ ላይ ቅሬታውና ማጉረምረሙ እየበረታ መጥቶ በየካቲት ወር 1902 ዓ.ም ይፋ ወጣ። በዚህም በተነሳው ተቃውሞ ምክንያት እቴጌጣይቱ ወደ እንጦጦ ማርያም ቤተክርስቲያን እንዲሄዱና በዚያ በግዞት መልክ እስከ ዕለተ ሞታቸው ድረስ እንዲቆዩ ተገደዱ። የልጅ እያሱም ሞግዚት የነበሩት ቢተወደድ ራስ ተሰማ ናደው ሲሞቱ ደግሞ የአስራ ስድስት ዓመቱን ወጣቱን ልዑል የሚገስጸው ሰው ጠፋ። እቴጌጣይቱ ከስልጣን ሲገለሉ ለወጣቱ አልጋ ወራሽ ለልጅ እያሱ የተመቸ ሁኔታን ፈጠረላቸው። ልጅ እያሱን ሙሉ ስልጣን እንዳይዙ ያገዳቸው የዳግማዊ አጼ ምኒልክ እስትንፋስ ለሁለት ዓመት ያህል ሳይቋረጥ መቆየቱ ነበር። ይሁን እንጂ ልጅ እያሱ ንጉሠ ነገሥት ባይባሉም የስልጣን ዘመናቸው ለአራት ዓመታት ያህል ቆይቷል። የልጅ እያሱ የቤተሰብ ሁኔታ። የልጅ እያሱ ታናሽት ዘነበ ወርቅ ገና በለጋ እድሜያቸው ከጎጃሙ ራስ በዛብ ጋር ከተጋቡ በኋላ በወሊድ ምክንያት ሕይወታቸው አልፏል። በኋላም ባባታቸው በንጉስ ሚካኤል ፈቃድና በዳግማዊ አጼ ምኒሊክ ምርጫ የጎጃሙ የራስ ኃይሉ ተክለ ሃይማኖት ልጅ የሆኑትን ወይዘሮ ሰብለ ወንጌል ኃይሉን በ በሰባት ዓመት ዕድሜዋ ለ15 አመቱ ለልጅ እያሱ ዳሩላቸው። ልጅ እያሱም ከህጋዊ ሚስታቸው ሚስታቸው ከወይዘሮ ሰብለ ወንጌል ኃይሉ አለም ፀሐይ እያሱ የምትባል ሴት ልጅ ከወለዱ በኋላ በተጋቡ በስድስተኛ አመታቸው ተለያይተዋል። በ1920 ዓመተ ምህረት የተወለደችው የልጅ እያሱ ብቸኛና ህጋዊ ልጅ ወይዘሮ ዓለም ፀሐይ እያሱ በቀዳማዊ አፄ ኃይለ ሥላሴ ፈቃድ የመቤት ሆይ ማዕረግ ሰጥቷቸዋል። ልጅ እያሱ ከአምባሰል ባላባት ከጃንጥራር አስፋው ጋር ትዳር የመሰረቱ የንጉሥ ሚካኤል ልጅ ወይዘሮ ስህን ሚካኤል የሚባሉ ታላቅ እህት አላቸው። የወይዘሮ ስህን ሴት ልጅ እቴጌ መነን አስፋው ደግሞ የቀዳማዊ አጽያይ ስላሴ ባለቤት ናቸው። ከልጅ አባት ከንጉስ ሚካኤል የሚወለዱት ወይዘሮ ተዋበች ደግሞ የትግራዩ ገዢ የሉል ራስ ስዩም መንገሻ ዮሐንስ ሚስት ነበር። ልጅያሱ በእናታቸው በወይዘሮ ሹዋ ረገድ ምንሊክ የንጉሰ ነገስትነት የዘር ሀረግ በኩል የሰለሞናዊው ስሮ መንግስት ዘርነይ ማለት እየቻሉ እርሳቸው ግን በአባታቸው በንጉስ ሚካኤል የቀድሞ ስማቸው ራስ መሐመድ አሊ በኩል የመሐመድ ዘር ነኝ ብለው መናገር ይቀናቸው ነበር። ልጅ እያሱ ቁጥራቸው ቢያንስ 13 የሚደርሱ በሁለተኛ ደረጃ የሚቀመጡ ሚስቶችና ቁጥራቸው በውል የማይታወቁ የአብራካቸው ክፋ የሆኑ ልጆች እንዳላቸው ይነገራል። ከእነዚህም መካከል የንጉሠ ነገሥት ዙፋን ወራሾች ነን የሚሉ ለምሳሌ እንደ ፕሮፌሰር ግርማ ዮሐንስ ያሉ የልጅ እያሱ የልጅ ልጆች ይገኛሉ። ፕሮፌሰር ግርማ ዮሐንስ እያሱ ከ2010 ዓ.ም ጀምሮ ዚምባብዌ በሚገኘው የአፍሪካ ዩኒቨርሲቲ ውስጥ በማህበራዊ ሳይንስ ኮሌጅ የሥነ መለኮት ሂዩማኒቲስ እና ትምህርት ዲን ሆነው ተሽሞ መስራት ላይ ይገኛሉ። ልጅ እያሱ በዘመናቸው የፈጸሟቸው አወንታዊ ተግባራት የልጅ እያሱ ዘመነ መንግስት በእንቆቅልሽ የተሞላ ዘመን ነበር ማለት ይቻላል። በእያሱ የታሪክ መጽሐፍት በተደጋጋሚ የሚነሳው መልካም ገጽታው ሳይሆን በተቃራኒው ነው። ሕዝቡ ለልጅ እያሱ አወንታዊ አመለካከት ነበረው ማለት ይቻላል። በልጅ እያሱና በንጉስ ተፈሪ ዘመን የነበረውን የኑሮ ሁኔታ በማነጻጸር ህዝቡ በእያሱ ዳቦ ነው ትራሱ፣ በተፈሪ የለም ፍርፋሪ እያለ ግጥም ይገጥም እንደነበረ ይነገራል። የልጅ እያሱ መልከቀናነቱ የንግግር ችሎታውና ስፖርተኛነቱ የህዝቡን ህሊና አይማርከው ነበር ይባላል። ልጅ እያሱ ከወሰዷቸው አወንታዊ ከሆኑ እርምጃዎች መካከል አንደኛ የግል ንብረትን ማስከበር፣ ሁለተኛ አስራትን ወይም ግብርን በወቅቱ ለመሰብሰብ ማስቻል፣ ሶስተኛ ከሳሽና ተከሳሽ አብረው ታስረው ይማቅቁ የነበረውን የቁራኛ ስርዓት መሻር፣ አራተኛ የመንግስትን ሂሳብ ኦዲት በማስደረግ አላግባብ የመንግስት ገንዘብ ባባከኑት ላይ እርምጃ መውሰድ አምስተኛ፣ ዳግማዊ አፄ ምኒልክ የጀመሩትን ኢትዮጵያን የማዘመን ሥራ ለማስቀጠል ከታቀዱት ውስጥ በራስ ተሰማና ደው አጋዥነት የመጀመሪያውን የፖሊስ ኃይል ማቋቋም የሚሉት ይገኙበታል። የልጅ እያሱ የአመራርና የባህሪ ግድፈቶች አንደኛ በአንደኛው የዓለም ጦርነት ወቅት የነበረውን የኃይል አስተላለፍና ሚዛን ከግምት ውስጥ ሳያስገቡ ከጀርመን መንግስት ጋር መተባበራቸው። ሁለተኛ አንድ የኢትዮጵያ ንጉስ ሊፈጽማቸው ከሚገቡት ስርዓቶች መካከል አንዲትን ሴት በስርዓተ ተክሊል አግብቶ መቀመጥን፣ በኢትዮጵያ ጸንቶ የኖረውን የኦርቶዶክስ ተዋሕዶ ሃይማኖትን ጠብቆ መኖርን ለንጉስነት የተገባውን ክብርና ሞገስ በግልጽም ይሁን በስውር መጠበቅን የሚሉትን ንጉሳዊ ተግባራት ተላብሰው ያለመገኘታቸው። ሶስተኛ የጠሉትን ሰው በሐሰት እያስወነጀሉ ማሰራቸው። አራተኛ የግል ባህሪያቸው ተቃርኖ የሞላበትና ቀጣይነት የሌለው መሆኑ። አምስተኛ የከተማ ዘበኛ አቋቁመው ራሳቸው ግን የሰዓት እላፊ ገደቡን እየጣሱ ከነርሱ ጋር መታኮሳቸው፣ ስድስተኛ ከሁሉም በላይ ደግሞ ከአድዋ ድል በኋላ በዳግማዊ አፄ ምኒልክ ዘመነ መንግስት ፖለቲካዊና ዲፕሎማሲያዊ መስተጋብር ማናጋቱ ትልቁን ስፍራ ይይዛል። ለዚህም ማረጋገጫው መኳንንቱ አርፈው እንዲቀመጡ በይፋ ከተናገሯቸው ውርደትና ንቀት የተሞላባቸው ቃላት መካከል፣ እኔ ጎልማሶችን አስከትዬ ሀገር ለመጎብኘትና ያልቀናውን አገር ለማቃናት በተነሳው ጊዜ ያለ ፈቃድ የመከተል የለባችሁም። ወፍራችኋል፣ ሸምግላችኋል። በዘመናችሁ አባቴን ተከትላችሁ አገር አቅንታችኋል። አሁን ግን ሸሽታችሁ አታመልጡም፣ አባራችሁ አትጨብጡምና ተመልሳችሁ በየስራችሁ ጠንክሩ የሚሉ ንግግሮች ይገኙበታል። ይህ የልጅ እያሱ ተግባር በምኒልክ ዘመነ መንግስት ታፍረውና ተከብረው የኖሩትን መሳፍንቶች የነበራቸውን የፖለቲካ የበላይነት ለማሳጣት ያለመ እንደነበር የታሪክ ምሁራን አበክረው ግምታቸውን አስቀምጠዋል። ከላይ የተገለጸው የልጅ እያሱ ንግግር በቀና መልኩ ቢተረጎም እናንተ በተራችሁ ሰርታችኋል፣ አሁን ማረፊያ ጊዜያችሁ ነውና አረፉ አሁን ተራው የኛ ወጣቶች ነው ለማለት ፈልገው ነው ብሎ መውሰድ ይቻል ይሆናል። በመኳንንቶቹ በኩል ግን የልጅ እያሱን ንግግር የተረጎሙት በተለየ መልኩ ነው። አልፎ ተርፎ ተናገሩ የተባለው ከዚህም የባሰ ነበር። መኳንንቶችን እናንተ የአባቴ ሙክቶች በማለት ያፌዙባቸው እንደነበረ ይነገራል። ሰባተኛ ሌላው የምኒልክ በህይወትና በሞት መካከል ተንጠልጥሎ መቆየት የልጅ እያሱን ትዕግስት ስለተፈታተነው ከዳግማዊ አፄ ምኒልክ የግቢ ዘበኞች ጋር ግጭት ፈጥረው ተኩስ ተከፍቶ 17 ሰዎች ከሞቱ በኋላ በመጨረሻ አቡነ ማቴዎስ በመሃል ገብተው የግቢው ዘበኞች እጃቸውን እንዲሰጡና ግጭቱን እንዲበርድ ተደረገ። ስምንተኛ የልጅ እያሱን በመጥፎ ካስነሱት ተግባራት አንዱ የጊሚራ ዘመቻ የተባለውን መርተው እጅግ በርካታ ዜጎችን ለሞትና ለባርነት መዳረጋቸው ይጠቀሳል። ዘጠነኛ የሸዋን መኳንንቶች የማዳከሙ የልጅ እያሱ ፖሊሲ ከፍተኛ ደረጃ ላይ ደረሰው አባቱን ንጉስ ሚካኤልን የወሎና የትግራይ ንጉስ አድርጎ በደሴ ከተማ በተከናወነው የንግሥ ሥርዓት ላይ መሾማቸው ነው። ለዘውዱ ክብረ በዓሉን ሞገስ ለመስጠት ሲባል ልጅ ከምኒልክ ቤተመንግስት ዘውድ ሉልና፣ የስርዓተ ንግስ ልብስ ይዘው ለአባታቸው ለንጉስ ሚካኤል ወስደዋል። አስረኛ የታወቁ የሸዋ መኳንንትን ከሹመት ለመሻርና የቆየውን የአያታቸውን የሸዋን አገዛዝ ስርዓት አፍርሶ በራሳቸው በመሰላቸው መንገድ እንደሚለውጡት መናገራቸው ይበልጥ ተቀባይነታቸውን እያሳጣው መጣ። 11ኛ ሞግዚታቸው ራስ ተሰማ ናደው ታመው ሲሞቱ ገና በእድሜ ያልበሰሉ ስለነበሩ በእርሳቸው ምትክ ማን ይመደብሎ? ተብለው በሸዋ መኳንቶች ሲጠየቁ ማንንም አልፈልግም፣ ራሴ እመራለሁ በማለት ያለማንም አማካሪ በራሳቸው መንገድ አገሪቱን ለመምራት ማሰባቸውና በዚህ ምክንያት የሚፈጽሟቸው ተግባራት ሁሉ የነበረውን የአስተዳደር ስርዓትና ዘይቤ የሚቃረን በመሆኑ በሸዋ መኳንቶች ዘንድ ግራ መጋባትንና ቅሬታን አስከትሏል። 12ኛ በ1923 ዓመተ ምህረት የተደነገገውን ህገ መንግስት በዋናነት የጻፉት ምሁርና ፖለቲከኛ የነበሩት ፊታውራሪ ተክለ ሐዋርያት ተክለ ማርያም ስለ ልጅ እያሱ ከተናገሩት ውስጥ ድሬዳዋ በሚገኝ በአንድ የካቶሊክ ቤተክርስቲያን የእምነቱ ተከታዮች ተሰብስበው የጸሎት ስነ ስርዓት በሚያኮናውኑበት ወቅት ልጅ እያሱ ቤተ ክርስቲያኑ ውስጥ ገብተው ላይተራውተው በመለኮስ ሲጋራ ማጭሳቸው ለክርስቲያን ሃይማኖት ያላቸውን ንቀት ያሳያል በማለት ገልጸውታል። አስተያየታቸውንም ሲያጠቃልሉ ልጅ እያሱ የአባታቸውን የዘውድ አገዛዝ ለመረከብ በፍጹም የማይበቁ ሰው ከመሆናቸው በላይ የኢትዮጵያን የግዛት ሉዓላዊነትና የሕዝቡን አንድነት ለማስጠበቅ እያሱ ከስልጣን ከነጭራሹ መወገዳቸው አስፈላጊ ነው በማለት በአጽንኦት አስረድተዋል። 13ኛ ልጅ እያሱ ማንም ሰው እንዳይከተላቸውና እንዳይገዛላቸው በጣጳሱ ተወግዘው ከስልጣናቸው እንዲወገዱ መደረጋቸውን ሐረር ሆነው ሲሰሙ በተወሰነባቸው ውሳኔ ተበሳይተው በከተማዋ ረብሻ እንዲነሳ ማድረጋቸው ተነግሯል። የልጅ ኢያሱ ከስልጣን መሻር ከእቴጌ ጣይቱ ከስልጣን መወገድ በኋላም በኋላ ቀስ በቀስ ካልተጠበቀ አቅጣጫ የልጅ ኢያሱን ስልጣን የሚቀናቀን ኃይል እየበዛ መምጣት ጀመረ። ልጅ ኢያሱም ዘውዲቱን የስልጣን ተቀናቃኛቸው አድርገው ስለወሰዷቸው እቴጌ ጣይቱንና ወይዘሮ ዘውዲቱን ከአዲስ አበባ ቤተ መንግስት አስወጥተዋቸው ነበር። የመንግስት መኳንንቶች ከነሰራዊታቸው፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቀጳጳስ አቡነ ማቴዎስ ካህናቱና ህዝቡ በቤተ መንግስቱ ግቢ መስከረም 17 ቀን 1909 ዓ.ም የመስቀል በዓል ቀን እንዲሰበሰቡ ተደረገ። በስብሰባው መካከል ልጅ እያሱ ፈጸሙት የተባለው ወንጀል ከተነበበ በኋላ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልጅ እያሱ ባሳዩት ሃይማኖታቸውን የመካድ ተግባር ምክንያት የነበራትን ግንኙነት ማቋረጧን በመግለጽ ከመንግስት ስልጣናቸው ተሽረው እንዲሰናበቱ ተወሰነ። በኋላም ወይዘሮ ዘውዲቱ በግዞት ከነበሩበት ቦታ ወደ አዲስ አበባ ተጠርተው ንግሥተ ነገሥታት ዘውዲቱ ተብለው የአባታቸውን የዳግማዊ አፄ ምኒልክን ዙፋን እንዲወርሱ ሲደረግ፣ በተጨማሪም ደጃጅማች ተፈሪ አልጋወራሽና ባለሙ ሥልጣን እንደራሴ እንዲሆኑ ታወጀ። ልጅ እያሱ ከስልጣን ተሽረው ንግሥተ ነገሥታት ዘውዲቱ የአባታቸውን የዳግማዊ አፄ ምኒልክን በትረ ሥልጣን እንዲወርሱ ሲደረግ፣ በዘመኑ ከነበሩ መኳንቶች ውስጥ ደጃዝማች አብርሃም አሪያ የተባሉ ልጅ እያሱ ግቢ ገብተው የልጅ እያሱን መሻርና የንግሥቲቱን በዙፋን መቀመጥ በመቃወም ብጥብጥ ለመፍጠር ሞክረው ነበር። ነገር ግን የማያዋጣቸው መሆኑን ሲረዱ ወዲያውኑ ለጸጥታ አስከባሪዎች እጃቸውን ሰጥተዋል። ልጅ እያሱ ከስልጣን ተሽረው ንግሥተ ነገሥታት ዘውዲቱ ስልጣኑን ከተረከቡ በኋላ የራስ ጉግሳ ወሌ ወደ ማዕከላዊ ስልጣን እየቀረቡ መምጣትና የሉል አልጋ ወራሽ ተፈሪ መኮንን በኋላም ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አልጋው የመውረስ ጥሩ ፍላጎት መካከል የስልጣን ሽኩቻው ተጋግሎ ብዙ ውጣ ውረዶች ተከስተዋል። የልጅ እያሱ ሽሽትና ከመንግስት ጋር የገጠሙት ጦርነት የልጅ እያሱን ከዙፋን መውረድ የሰሙት የልጅ እያሱ አባት ንጉሥ ሚካኤል የወሎን ሰራዊት አስከትለው ወደ ሸዋ በመጓዝ ከደብረ ብርሃንና ከአንኮበር መካከል በሚገኘው ቶራ መስክ በተባለው ቦታ ላይ ጥቅምት 7 ቀን 1909 ዓ.ም ምሕረት ከሸዋ ከመጣው ጦር ጋር ጦርነት ገጥመው በሸዋ በመጣው ጦር ላይ ጉዳት አድርሰዋል። ከአስር ቀናት ቆይታ በኋላም ጥቅምት 17 ቀን 1909 ዓ.ም ምሕረት በሸዋው ጦርና በንጉስ ሚካኤል መካከል በድጋሚ ጦርነት ተጀመረ። 8000 የሚደርሰው የንጉስ ሚካኤል የወሎ ሰራዊት የንግስተ ነገስታት ዘውዲቱ የጦር ሰራዊት ጠቅላይ አዛዥ ከሆኑት ከልዑል ራስ ተፈሪ መኮንን ጋር ከአዲስ አበባ ወደ ደብረ ብርሃን በሚወስደው መንገድ 87 ኪሎ ሜትር ርቀት ላይ በሚገኘውና ሰገሌ ተብሎ በሚጠራው ቦታ ላይ ጦርነት ተደርጎ በዚህ ዕለት ንጉስ ሚካኤልና ሠራዊታቸው ድል ሆኖ ንጉስ ሚካኤል ተማረኩ። አባታቸው መሸነፋቸውን የሰሙት ልጅ እያሱ ከነበሩበት ከሐረር ወደ አዲስ አበባ ለውጊያ ሲመጡ አስራ አምስት ሺህ ከሚደርስ ከሚደርሰው ከሸዋ ከተላከ ጦር ጋር ጦርነት ገጥመው ሲሸነፉ ሸሽተው ወደ ወሎ ተጓዙ ልጅ እያሱ ወሎ ከገቡ በኋላ እንደገና ጦር በማደራጀት ላይ መሆናቸው ተሰማ። ልጅ እያሱን ለመያዝ በፊት አውራሪ ሀብተ ጊዮርጊስ መሪነት ወደ ወሎ ዘመቻ ተደርጎ ከልጅ እያሱ ጋር ጦርነት ገጥመው ሁለቱም ወገኖች በብርቱ ከተዋጉ በኋላ ልጅ እያሱ ድል ሆነው እንደገና ወደ መቅደላ ሸሹ። በኋላም ልጅ እያሱ የነበራቸው ኃይል ስለተዳከመ በ26 ዓመት ዕድሜያቸው ወደ ትግራይ በመሄድ ግብጽያ በሚባለው ገዳም ውስጥ ገብተው እንደተደበቁ ተሰማ። የትግራዩ ገዢ ልዑል ራስ ስዩም መንገሻ ዮሐንስ ለማስታረቅ ሙከራ አድርገው ስላልተሳካ ልጅ እያሱ ከግዛታቸው ወጥተው እንዲሄዱ አደረጓቸው። ልዑል ራስ ስዩም መንገሻ የልጅ እያሱን እህት አግብተው ስለነበረ ልጅ እያሱ በትግራይ በነበሩበት ጊዜ ልዑል ራስ ስዩም መንገሻ በቤታቸው ለበርካታ ጊዜ ያደብቋቸው እንደቆዩ ይነገራል። ለሁለ ራስ ሥዩም መንገሻ ልጅ እያሱን አሳልፎ ላለመስጠት እንደ እንደመነሻነት ከሚነገሩት ሌሎች ምክንያቶች መካከል አንደኛው በሰሜኑ ክፍል የነበረው ባላባታዊ ስልጣን ማለትም የቴጌ ጣይቱና የራስ ወሌ ብጡል ማለትም የቴጌ ጣይቱ የወንድም ልጅና የንግሥት ዘውዲቱ ባል በሸዋ መኳንንቶች ከስልጣን መገፋት ያስነሳው ቅሬታ ሲሆን ሁለተኛው ልጅ እያሱ የአባታቸውን ዘውድ ወርሰው ሙሉ ሥልጣን ባይቀዳጁም ቅሉ ህዝቡ ለዳግማዊ አፄ ምኒልክ ከነበረው ከፍተኛ ክፍሮትና ፍቅር የተነሳ ልጅ እያሱን ለሸዋ መኳንን ታሳልፎ አልሰጣቸውም፣ የሚሉት ይጠቀሳሉ። የልጅ እያሱ በቁጥጥር ስር መዋል ልጅ እያሱን አድነው የያዟቸውና ወሎ ድረስ ሄደው ለሉል አልጋውራሽ ተፈሪ መኮንን ያስረከቧቸው የአፄ ዮሐንስ የልጅ ልጅ የሆኑት ራስ ጉግሳ አርአያ ናቸው። ራስ ጉግሳ ልጅ እያሱን ከመያዛቸው አስቀድሞ ተንበርክከው የልጅ እያሱን ጫማ መሳማቸው ይነገራል። ይህ የራስ ጉግሳ አድራጎት የሚያመለክተው በወቅቱ በነበረው ዘውዳዊ ስርዓት በተዋረድ ተላልፎ ለተሰጠ ንጉሳዊ ስልጣን ያሳዩት የነበረው ክብር ምን ያህል እንደነበረ ያሳያል። በኋላ ላይ ልጅ እያሱ እጃቸውን ተይዘው ወደ አዲስ አበባ ከመጡ በኋላ በሰሜን ሸዋ የዳግማዊ አፄ ምኒልክ ያጎት ልጅ ለሆኑት ለሰላሌው ገዢ ለልዑል ራስ ካሳ ኃይሉ ዳርጌ እስረኛ ሆነው ተላልፈው ተሰጡ። ልዑል ራስ ካሳ ኃይሉም መኖሪያቸው በሆነው በፍቼ ከተማ ውስጥ ልዩና ምቹ የሆነ የመኖሪያ ክፍል ተዘጋጅቶላቸው እንዲቀመጡ አደረጓቸው። ልጅ እያሱ ታስረው በነበረበት በዚህ ወቅት የሉል ካሳ ኃይሉን ባለቤት የልዕልት ጽጌ ማርያም በሻህን ድርጊት ለማስታወስ ሞከረ። ከስልጣን የተባረሩት ልጅ እያሱ በሉል ራስ ካሳ መኖሪያ ቤት ውስጥ በቁጥጥር ስር በነበሩበት ወቅት ልጅ እያሱን በሚመገበው ምግብ ላይ መርዝ ጨምሮ ሊገለው የሚችል ሰው ሊኖር ይችላል ብለው ስለሰጉ የልጅ እያሱ ምግብ በሙሉ በልዕልት ጽጌ ማርያም እንዲዘጋጅ ከባለቤታቸው ጋር ተስማምተው ነበር። ልዕልት ጽጌ ማርያምም ምግቡን ለማዘጋጀት ሽንኩርት ከመክተፍ ጀምሮ በእሳት ላይ ድስት ጥዶ ወጥ እስከ መስራት ድረስ ያለውን ዝግጅት በሙሉ ራሳቸው በመስራትና ምግቡ ከተዘጋጀም በኋላ በልዩ ሳጥን ቆልፈው ልጅ እያሱ ወደሚኖርበት የቤታቸው ፎቅ ውስጥ ወደሚገኙ ክፍል ይልኩታል የዚህን ሳጥን ቁልፍ የሚይዙት ልዕልት ጽጌ ማርያምና ልጅ እያሱ ብቻ እንደነበሩ ተዘግቧል የልጅ እያሱ ከእስር ቤት ማምለጥ ድጋሜ መያዝና ህልፈተ ህይወት። ንግስተ ነገስታት ዘውዲቱ ምኒልክ ካረፉ በኋላ በምትካቸው ራስ ተፈሪ መኮንን ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ነገስት ዘኢትዮጵያ ተብለው በንግሥቲቱ ዙፋን ተተክተው በትረስልጣኑ ሙሉ ለሙሉ ተረከሙ። ንግስት ዘውዲቱ በሞቱ ባመቱ ሉል ራስ ካሳ ኃይሉ የሉል አልጋወራሽ ያሳወሰን ኃይለ ሥላሴን ሰርግ ለመታደም ወደ አዲስ አበባ በሄዱበት ወቅት ልጅ እያሱ ከራስ ኃይሉ በተላከላቸው ገንዘብ ጠባቂያቸውን አባብለው ከእስር ቤት ካመለጡ በኋላ ወደ ጎጃም ቢሸሹም እንደገና ተይዘው ወደ አዲስ አበባ ተላኩ። በኋላም ሐረር ወደሚገኘው ወደ ጋራ ሙለታ ተወስደው እንዲታሰሩና የቀዳማዊ ኃይለ ሥላሴ ደጋፊዎች እንዲጠብቋቸው ተደረገ። ራስ ኃይሉ ተክለ ሃይማኖትም ከልጅ እያሱ ጋር ማደማቸው በብዙ ምስክር ከተረጋገጠባቸው በኋላ ፍርድ እንዲፈርዱ የተሰየሙት መኳንንቶች ሞት ፈረዱባቸው። ሆኖም ቀዳማዊ ኃይለ ሥላሴ የሞት ፍርዱን ይሽረው በእስራት እንዲለወጥላቸው ከወሰኑ በኋላ ገንዘባቸው እንዲወረስ አዘው ታሰሩ። የልጅ እያሱ ባለቤት ወይዘሮ ሰብለ ወንጌል ኃይሉ የራስ ኃይሉ ተክለ ሃይማኖት ልጅ መሆናቸው ይታወሳል። በ1928 ዓመተ ምህረት ኢጣሊያ ኢትዮጵያን ከወረረች በኋላ በአይሮፕላን ለህዝቡ በበተኑት ወረቀት የኢትዮጵያ ህዝብ በኃይለ ሥላሴ ላይ እንዲያምጽና እውነተኛ አልጋ ወራሽ ሆነውን እያሱን እንዲደግፍ በማነሳሳትና እርሳቸውን እንደመሳሪያ በመጠቀም ኢትዮጵያን ለመበታተን አቅዶ እንደነበረ ይነገራል። በመጨረሻም ልጅ እያሱ በእስር ላይ ሳሉ በህዳር ወር 1927 ዓመተ ምሕረት በተወለዱ በ40 ዓመታቸው መሞታቸው እንደተሰማ በአዲስ አበባ ቤተ መንግሥት ሀዘን እንደተደረገላቸው ታውቋል።